ሀይምዬ ለዳኒ ማስጠንቀቂያ ሰጥተዋለች። ከዚህ በኋላ ካንተ ጋራ ቪዲዮ መስራት አልፈልግም፣ መገናኘትም፣ ስልክ ማውራትም አልፈልግም። የራስህን ሕይወት አስተካክል። እኔ ከብሩኬ ጋራ መጣላት አልፈልግም። ከዚህ በፊት አንተን መወገኔ ስህተተኛ ነኝ። ነገሮች እዚህ ጋር ማብቃት አለባቸው ብላለች የኔ ቀሽት ሀይምዬ ማለት ነው። አስረግጠሽ ነው የነገርሽልኝ። እውነት ደስ ብሎኛል ስለነገርሹ ማለት ነው። የሁለት ዓመት ፍቅሩን ከምንየው ጨርሶ ነው አንቺ ጋር ፍቅር የያዘው። ይሄ እኮ ሀይሚንና ብሩኬ ለመለያየት ያጠመደው ሴራ ነበረ። እግዚአብሔር ግን ጊዜውን ጠብቆ አጋለጠው። እናንተ ደግሞ ልባችሁ አንድ ስለሆነ ሀይምዬና ብሩኬ መቼም አይለያዩም። ነገ ወይ ከነገ ወዲያ ታርቀው በፍቅር ወደ ነበሩበት እንደሚመለሱ ባለሙሉ ተስፋ ነኝ። እግዚአብሔር ደግሞ ያደርገዋል። በሀይሚና በብሩኬ መለወጣቸው፣ ማደጋቸው በተመልካች ዘንድ ተወዳጅነት እንዳላቸው፣ እነሱን ደግሞ ለመለያየት ብዙ የሚጥሩ ሰዎች አሉ። ፈተናዎች ሁሉ ለበጎ ናቸው፣ ያጠነክራሉ፣ ያበረታሉ፣ ፍቅር ይጨምራሉ። እውነቴን ነው የምላችሁ። ሰላም ለእናንተ ውድ የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበድልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑ። እንግዲህ ያው ፈጠን ፈጠን እያልኩ ነው የማወራው፣ መዲያም ሳት መጣብኝ ማለት ነው። እህቶቼ እንዳትጨነቁ ሀይሚዬና ብሩኬ መቼም አይለያዩም፣ ይታረቃሉ። አሁን ነገሮች እየገባቸው ሴራው እየገባቸው ስለሆነ ማለት ነው። እና እንግዲህ ዛሬም ሀይሚ ዳኒን አግኝታው ነበረ። እንግዲህ ለምን አገኘችው ብላችሁ ደግሞ የምትሳደቡ ሰዎችም ልትኖሩ ትችላላችሁ ግን እውነታውን ደግሞ አስረግጣ ከሱ ጋር መሆን እንደማትፈልግ ከሱ ጋር ምንም አይነት ግንኙነት እንደማይኖራት አስረግጣ ነግራ የራሱን ህይወት እንዲኖር አድርጋ ነው የላከችው። እና እኔ በጣም ደስ ብሎኛል። ትናንትና ብሩኬ እኔ ከእናንተ ህይወት ወጥቻለው የራሳችሁን ህይወት መኖር ትችላላችሁ ብሎ ነበረ። ዛሬም ሀይሚ እንግዲህ አፈቀርኳት ወደር ኳት ስሜት አለኝ፣ ምናምን እያለ ሀይሚን ሀይሚን እያልኩኝ እሞታለሁ ብሏል። እንግዲህ ሀይሚን ሀይሚን እያልክ መሞት ትችላለህ። ሀይሚ ግን ያንተ አይደለችም፣ የብሩኬ እንጂ ማለት ነው። ሲጀመር እማታገኘውን ሰው መመኘት እራሱ እኔ አላቅም፣ እንዴት እንዳሰብከው ማለት ነው። እንዴት ሰው የእናንተ የማይሆንን ሰው የኔ ይሆናል ብሎ ማሰብ እኔ ጅልነት ነው የሚለው። ግን አንተ ፍቅር ሳይሆን የያዘህ ሆን ብለህ ሀይሚና ብሩኬን ለመለያየትና ና እንደዚህው ስበብ አስባብ እያበዛህ እነሱን ቻናን ለማሰራት ካልሆነ በስተቀር ሌላ ነገር አይደለም። ሲጀመር ደግሞ ከሶሲ ጋራ እናንት ሶሲና ዳኒኮ ሲጀመር ፍቅር የላችሁም። ምናልባት ከዚህ በፊት አይታችሁ ከሆነ ማለት ነው ቪዲዮአቸውን፣ ሶሲ እና ዳኒ ሲሰሩ ማለት ነው። ጭራሽ አይግባቡም። አትወጅኝም እንዴ አታፈቅርኝም እንጂ ፍቅርሽን አትገልጭልኝም እያለ ስንተኝ ነው። አይታችሁ ከሆነ ቪዲዮቸውን፣ ከሶሲ ጋር ማለት ነው። እናንተ ፍቅር ከሌላችሁ ታዲያ እነዚህ ሁለት ልጆች በእናንተ ምክንያት መበተን፣ መለያየት አለባቸው? እነሱ መቼም አይለያዩም። እናንተም ደግሞ ቁማችሁ ትቀራላችሁ እንጂ እነሱ መቼም አይለያዩም። እውነቴን ነው የምላችሁ። ጊዜው ጊዜ ይፈጃል እንጂ ሁሉም ነገር ወደ ነበረበት ይመለሳል፣ ይስተካከላል። ነገሮች ሁሉ መልካም ይሆናሉ። ይህ ደግሞ ሁላችንም የምናውቀዋለን ማለት ነው። ና ብዙ ልጆች ተጨንቃችኋል፣ ብዙ ልጆች እያሰባችሁ ነው። እውነት ለመናገር እኔ በቃ ሀይሚና ብሩኬ እኔ ሁለታቸው ነው መወዳቸው፣ ለእኔ አንድ አይነት ናቸው። እኔ እንዴት ልበላችሁ፣ ምንም አንዱን አንዱን አበላልጬ ማየት አልችልም። እና እግዚአብሔር ደግሞ እንደዛ ስለማስባቸው ጭራሽ የመለያየት ነገር እኔ ውስጤ አይመጣም። በቃ ሀይሚና ብሩኬ እንደሚገናኙ እንደሚታረቁ አንድ እንደሚሆኑ በቃ ውስጤ ይነግረኛል። እውነቴ ነው ምላችሁ በቃ እነሱ እግዚአብሔር አምላክ ከነሱ ጋር ይሁን። ነገሮች ሁሉ ለመልካም ነው ተስተካክለው ደግሞ በፍቅር እንደሚመጡልና እናውቃለን። ለተጨነቃችሁ ደግሞ በጸሎታችሁ በዱአችሁ አስቧቸው። ነገሮች ሁሉ መልካም ነው። ነገ ይመጣሉ ማለት ነው እንግዲህ፣ በፍቅር ይክሱናል። አይዟችሁ እሺ። ያው ፈተናም ቢበዛ ውጣ ውረድ ቢበዛ ተመልሶ ሲታረቁ ደግሞ ፍቅሩ የበለጠ ነው የሚበልጠው እና ብዙ ነገር ተምረውበታል። ሶስተኛ ወገን ምን ያህል ህይወታቸውን እንደሚያበላሽ ከዚህ በኋላ ሶስተኛ ወገን እንደማያስገቡ እርስ በራሳቸው መተማመን እንዳለባቸው ብዙ ነገር አውቀዋል። ከዚህ በኋላ ማለት ነው እና ወደ ቤተሰቦች እንግዲህ ጫጫታ አለ ይመስለኛል፣ እንግዲህ ልጆች ከኋላ ስላሉ ማለት ነው። እንግዲህ ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ፣ ለምትጽፉ ሊ ኮሜንት ደግሞ እጅግ አድርጌ አመሰግናቸዋለሁ። እግዚአብሔር ያክብርልኝ እህቶቼ። በሰው ሀገር ነው ያላችሁ፣ ትራታችሁን ጠብቁ፣ አትጨነቁ። በጸሎታችሁ በዱዋችሁ አስቧቸው። የሰው ልጁ ነው የማይሳሳት የለም የማይጣላ የለም ያው የእነሱ አለመግባባታቸው አለመነጋገራቸው ነገሮችን በቃ ቁጭ ብለው አለማስተዋላቸው ነው እዚህ ደረጃ ያደረሳቸው እንጂ ሌላ ችግር አይደለም። ነገ ነገሮች ተስተካክሎ በመልካም ይመጣሉ። መልካም ጊዜ ይሁንላችሁ። እወዳቸዋለሁ።